ወይዘሮ ሰናይት ታምራት ትባላለች። የአዲስ አበባ ከተማ ነዋሪ ስትሆን ትዳር መስርታ ልጆችም አፍርታለች። ይሁን እንጂ ሾተ ላይ እየተባለ በሚጠራው ጽንስን በሚያጠቃ በሽታ ምክንያት ሁለተኛ ልጇን እንዳጣች ታስታውሳለች። አሁን ሶስተኛ የኖሩ ሰወልድ የመጀመሪያ ልጄን በሰላም ነው የወለድኩት። ሾተ ላይ እንደነበረ የዛን ጊዜ መቃለሁ። ሰባት ወር ላይ ወልጄ መድኒት ወስጃለሁ። ሁለተኛ ልጅም እንደዛው ጤና ጣቢያ ላይ ክትትል ነበረኝና እየተከታተልኩ እያለው ዘጠኝ ወር ላይ እንቅስቃሴ የለም። ወደ ውስጥ ሄጄ በማሳይበት ሰዓት የለም፣ በህይወት አሉ። ወደዚህ ሪፈር ተባልኩኝ አበበች ጎበና እዚህ ነው የተገላገልኩት። ያንንም በምጥ ነው የወለድኩት። እንደዛ ተፈጥሮ ያን በህይወት የሌለ ልጅ አምጬ ነው የወለድኩት። ትኖራለች አትኖርም፣ ቤተሰብ ራሱ በጣም ጭንቀት ውስጥ ገብቶ ነበረ። ሾተላይ በተባለው ችግር ምክንያት ልጇን ወልዳ መሳም ያልቻለችው ሰናይት ሶስተኛ ልጇን አርግዛ ለህክምና ክትትል ወደ አበበች ጎበና ሆስፒታል ስታመራ ደግሞ ሌላ ችግር ተነገራት። የሃያ አንድ ሳምንት ዕድሜ ያለው ጽንስ የደም ማነስ ችግር እንዳለበት የህክምና ባለሙያዎች አስረዷት። ሶስተኛውንም አሁን እዛው ጤና ጣቢያ ጀመርኩኝ። ይህ ኬስ ስለነበረ ወደዚህ ላኩኝ። ወደዚህ በሚልኩኝ ሰዓት ክትትል ሲያደርጉልኝ ደማነስ አለበት ህጻኑ። የሆስፒታሉ የህክምና ባለሙያዎች ቡድን ለወይዘሮ ሰናይት ጭንቀት መፍትሄ ለማፈላለግ ምክክር አደረጉ። ጽንሱ በማህፀን እንዳለ ደም መለገስ ብቸኛው የህክምና አማራጭ መሆኑን በህክምና ቡድኑ ስምምነት ላይ ተደረሰ። የህክምናውን ሂደትም በተለያዩ ባለሙያዎች እየተመራ ተጀመረ። ጽንሱ በእናቱ ወድ ውስጥ እያለ ከፍተኛ የደም ማነስ ችግር ሲያጋጥመው ደግሞ ለህፃኑ የሚሰጥ ደም የመለገስ ህክምና ነው። ህክምናው በተለይ ስንጀምር አካባቢ በጣም ከባድ የሚያደርገው ምንድን ነው እንዳልኩ ለዚህ ልጅ ህክምና የተጀመረለት 21 ሳምንት እያለ ነው፣ ወይም ደግሞ ወደ አምስት ወር አካባቢ ያለ ህጻን ልጅ ነው። አምስት ወር ህጻን ልጅ የደም ስሮቹ በጣም ቀጫጭን ናቸው፣ በጣም ደቃቃ ናቸው። እኛ ደሙን የምንለግሰው ደግሞ በህፃኑ የደም ስር በመርፌ ባልትራሳውንድ እያየን የደም ስሩን አግኝተን በደም ስሩ አልፈን ነው ለህፃኑ ደም የሚሰጠው። በጣም ትልቁ ፈተና የሚሆነው ምንድን ነው ቀድሞ የደም ማነስ ችግር ሲያጋጥሞች ደም ስሩን ማግኘቱ ነው፣ በጣም ከባዱ ፈተና። እውነት ለመናገር ይሄ ለእኛም ሆስፒታል ለሀገራችንም በጣም ትልቅ ስኬት ነው። በማህፀን ውስጥ እያለ የደም ማነስ ችግር ለገጠመው ፅንስ አስር ጊዜ ደም የመለገስ ህክምና በብራዚል አንድ ጊዜ ከመከናወኑ ውጪ በአፍሪካም ሆነ በሌላው ዓለም ያልተሞከረ መሆኑንም የህክምና ሂደቱን የመሩት ዶክተር ቴድሮስ ይናገራሉ። ለረጅም አመታት በዓለም ላይ እንዲሁም በሀገራችንም ለብዙ ጊዜ በተደጋጋሚ እየተሰጠ የቀጠለ ህክምና ነው። የዚህን ህፃን ልጅ ግን ለየት የሚያደርገው አብዛኞቹ ህፃናቶች አራት አምስት ጊዜ ደም ተሰጥቷቸው በሰላም ይወለዳሉ። የእኛን ህጻን ከሌሎቹ ወይም ከአፍሪካ ሀገራት ወይም ከአለማቶች ላይ ካሉ ህጻናቶች የሚለየው ምንድን ነው? አስር ጊዜ ደም አስፈልጎት አስር ጊዜ ደም ተሰጥቶት የተወለደ ህጻን ላይ እስካሁን አለም ላይ በወጡ ፐብሊኬሽን ወይም መረጃዎች መሰረት አንድ ህጻን ልጅ ብራዚል ላይ ለአስር ጊዜ ተሰጥቶት የተወለደ ህጻን ልጅ አለ። ከዛ ውጭ አስር ጊዜ ደም ልገሳ የተደረገለት ህጻን በአፍሪካ እኛ ባለን መረጃ ባለን ሪፖርቶች መሰረት ይሄ መጀመሪያ ነው። በአለማችን ደረጃ ደግሞ አስር ጊዜ ተሰጥቶት በሰላም የተወለደ ህጻን ልጅ ይህ ሁለተኛ ያደርገዋል። በአሁኑ ወቅት በቀጫጭን የደም ስሮቹ አስር ጊዜ ደም የተለገሰው ህጻን በሰላም ተወልዶ በጥሩ ጤንነት ላይ ይገኛል። የወይዘሮ ሰናይት ደስታም ዳግም ተመልሷል። ፈጣሪ መስገን ግን በሰላም ተገላግ ያለው ያማል በጣም ስብር ነው የሚለው ልብህ ግን አሁን ደግሞ በዚህኛው መጠገኑ ትልቅ ደስታ ነው የሰጠን እንደ ቤተሰብ በጣም ትልቅ አክብሮት ትልቅ ምስጋና ለዚህ በቃ ለዚህ ተቋም ያለን ቦታ የተለየ ነው። በጣም ጎበዞች ናቸው። የእውነት በቃ በቃል መግለጽ አይቻልም። እነሱንና በጣም ይከታተሉኛል በጣም ከኔ የበለጠ በቃ ይሄ ልጅ እንደዚህ አንድ ነገር ቢሰማሽ ነኝ እንደዚህ አድርግ የሚመክሩኝ ምክሮች፣ የሚሰጡኝ ተስፋዎች፣ የሚከታተሉኝ ክትትል በቃ ፍጹም ኢትዮጵያዊነት አለባቸውና ሁሉም ዶክተሮች ያመሰግናቸዋለሁ።